ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የጣና ቴሌቪዥን ቤተሰቦች እንደምንዋላችሁ፣ አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ የደረሳችሁ እያልን የጣና ቴሌቪዥንን የግንቦት አንድ ቀን 2017 ዓ ም የኩለ ቀን ዜናችንን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ እያልን የሰዓቱን ዜናዎች ርዕሶቹን በማስቀደም እናስደምጣችኋለን። የኮሪደሩ ዘብ አርበኞች ክፍለ ጦር አደረጃጀቴን ቀይር ያለው ብሏል። ከአማራ ፋኖ አንድነት በጎንደር ወደ አማራ ፋኖ ጎንደር ጠቅላይ ግዛት እዝ የተዘዋወረው ክፍለ ጦር ለዚህ ውሳኔ የበቃበትን ምክንያት ተናግሯል። በዜናችን የምናስደምጣችሁ ቀዳሚ ዜናችን ነው። የጌታቸው ረዳ ጦስ ሊቆም አልቻለም። አፍ ዝም ካላለ ምን ይገባበታል እንዲሉ በአቶ ጌታቸው ረዳ ያልተገደቡ ንግግሮች ምክንያት ማጣት የሌለብንን ሰው አጥተናል ሲሉ ምንጮቻችን ከመቀሌ ተናግረዋል። መቀሌ ላይ የተገደሉትን ኮሎኔል አስመልክቶ ለጣና ቴሌቪዥን የደረሰውን መረጃ በዜናችን እናስደምጣችኋለን። ብአዴን እፎይታ ተሰምቶታል። አሁንስ ደህና ነኝ ሲል በድፍረት መናገርም ጀምሯል። የባድንን የአዳራሽ ስብሰባና የመሪውን ያረጋ ከበደን ካፖርት አስመልክቶ የተሰናዳው የዕለቱ መረጃችንም ሰዓቱን ጠብቆ ይቀርብላችኋል። የብልጽግናው አገዛዝ ቁንጮ ባለስልጣናት ከአሜሪካ ከባድ መርዶ ቀርቦባቸዋል። የብልጽግናው ሊቀመንበር ጨምሮ ሁሉንም የብልጽግና ባለስልጣናትን ያስጨነቀው የአሜሪካ መንግስት ውሳኔ ምንድን ነው? በተጨማሪም በኢትዮጵያ የውተደርና ታሪክ የመጀመሪያው ባለሙሉ ጄኔራል ከሰባት ዓመታት በኋላ ወደ ስልጣን ተመልሰዋል። ጄኔራል ሳሞራን ለወታደራዊ ግዳጅ ያስጠራቸው ምክንያት ምንድን ነው? የሰዓቱ ዜናችን የሚያስደምጣችሁ ሌላው መረጃ ነው፣ ሰዓቱን ጠብቆ ይቀርባል። እነዚህንና ሌሎች ለሰዓቱ የተመረጡ መረጃዎችን አካተን ያሰናዳነው ዜናችን ከዚህ ሰዓት ጀምሮ መቅረብ ይጀምራል። በድጋሚ እስከ መጨረሻው አብራችን ቆዩ እያልን በቀጥታ ወደ ዝርዝር ዘገባዎቹ እናምራለን። በቅድሚያም አርበኞች ክፍለ ጦር የአማራ ፋኖ ጎንደር ጠቅላይ ግዛት ህዝን መቀላቀሉን አስታወቀም። የአማራን ህዝብ የሉና ትግል በጽናት እየታገሉ ከሚገኙት የአማራ ፋኖ አደረጃጀቶች መካከል አንዱ የሆነው አርበኞች ክፍለ ጦር ከአማራ ፋኖ አንድነት በጎንደር ወጥቶ የአማራ ፋኖ ጎንደር ጠቅላይ ግዛት ህዝን መቀላቀሉን አስታውቋል። የሱዳን ኮሪደርን አስጠብቆ የቆየው አርበኞች ክፍለ ጦር ከዛሬ ጀምሮ የዛ አደረጃጀቱን በአርበኛ ደረጀ በላይ በሚመራው የአማራ ፋኖ ጎንደር ጠቅላይ ግዛት እዝ ስር እንዲሆን በሙሉ ድምፅ ወስነናል፣ ሲል የክፍለ ጦር ዋና አዛዥ አርበኛ ብርሃኑ ነጋ ተናግሯል። የአርበኞች ክፍለ ጦር ዋና አዛዥ አርበኛ ብርሃኑ ነጋ ከጣና ቴሌቪዥን ጋር ባደረገው ቃለ ምልልስ የአማራ ህዝብ የተደቀነበትን የህልውና አደጋ መቀልበስ እንደሚያስችለን ስላወቅን የጎንደር ጠቅላይ ግዛት እዝን ልንቀላቀል ወስነናል ብሏል። ወደ ጎንደር ጠቅላይ ግዛት መቀላቀልን ወይም መዋሃድን በተመለከተ የተሰጠ መግለጫ አርበኞች ክፍለ ጦር የነበርንበት ተቋም ወይም በአማራ ፋኖ አንድ ነበር። ጎንደር ችግሮችን መፍታት መፍታትና ውሳኔ መስጠት የማይችልበት ቁመና ላይ እንደሆነ በመረዳት የአርበኞች ክፍለ ጦር ሙሉ የስራ አስፈጻሚ አመራር ባለበት ወደ ጎንደር ጠቅላይ ግዛት በውይይት ተነጋግረን የጋራ አቋም ይዘን መጥተናል። ስንመጣም ድርጅቱ በአሰራር የሚያምን የጎንደር አንድነት እንዲመጣ ታላቅ ስራ እየሰራ እንዳለ በውስጥ ነገሮችን መርምሮ ክፍለ ጦሩ ወደ ጠቅላይ ግዛቱ ነጥቷል። አሁንም የጎንደር የትግል አስተላለፍ ወደ አንድ ተቋም እንዲመጣ የሚሰራ ድርጅት መሆኑን ስንናገር በሙሉ ልብ ነው። ስለሆነ የምንታገልለት የትግል ዓላማ በአሰራር እና በመርህ የምናምነት የምንታገልለት የትግል ዓላማ በአሰራርና በመርህ የምናምን የቆነለትን ጭቁንን ያማራ ሕዝብ ብሎም የኢትዮጵያን ሕዝብ ነጻነት ያረጋግጣል ስንልም በሙሉ ልብ ነው። በአሰራር እንጠየቃለን፣ በአሰራር እንጠይቃለን። የጎንደርን የትግል አሰላለፍ አንድ ለማድረግ ቀን ተሌት ተግተን እንሰራለን። ከክፍለ ጦር መግለጫ በኋላ ከጣና ቴሌቪዥን ለአርበኛ ብርሃኑ ነጋ ጥያቄዎች ቀርበውለት ነበር ጎንደር አንድነትን አስጠብቀን የአማራን ህልውና እናስከብራለን ካላችሁ ለምን ከአንደኛው እዝ ወደ ሌላኛው እዝ መዘዋወር አስፈልጋችሁ ለሚለው ጥያቄያችን ምላሽ ሰጥቷል ምንድን ነው የኛ አቋም ወይም የጎንደር ጠቅላይ ግዛት አቋም? ጎንደር እንደ ጎንደር አንድ ሆኖ እንዲቆም የፈጀ የሚሰራ ድርጅትና ተቋም መሆኑን ተገንዝበናል። ነገር ግን የጎንደርን አንድነት የማይፈልጉ በውስጡ የስርዓቱ ተላላኪ ሆነው የተሰበሰቡ በየክፍለ ጦሩ የተለጠፉ አንድነትን እየሰበኩ ታሽ መሬት ላይ ልዩ ምክንያትም የሚሰሩ እንዳሉ በዛኛው ወገን የተረዳነበት ሁኔታ አለ። አሁንም ቢሆን የኛ አቋም አሰራርን ተከትለን የጎንደር ጠቅላይ ግዛት እና የአማራ ፋኖ አንድነት ጎንደር ሁለቱም ወደ አንድ የሚመጣበትን ሂደት በጥልቅ እየሰራን ያለነው፣ የአርበኛውን ሙሉ ምላሽ በምሽቱ የጣና ዜናችን ይጠብቁን እያልን ወደ ቀጣዮቹ መረጃዎች እናመራለን። መረጃዎቻችን እንደቀጠሉ ናቸው። አብራችሁን ቆዩ። ኮሎኔሉ የተገደለው በምግብ ተመርዞ ነው ተባለም በቅርቡ በሁሉም የብልጽግና ሚዲያዎች እየዞሩ ቃለምልልሶችንና መግለጫዎችን እየሰጡ ያሉት አቶ ጌታቸው ረዳ የእሳቸው ዝማ ለማለት ብዙዎችን እያስበላ ነው ሲል አንድ ስሙ እንዳይጠቀስ የፈለገ ምንጭ ተናገረም ለጣና ቴሌቪዥን መረጃ የሚሰጠው ወጣቱ አቶ ጌታቸው ከህወሓት ለቀው ለብልጽግና ከገቡ በኋላ በሚዲያ ቀርበው የሚናገሯቸው ንግግሮች በትግራይ ክልል ብዙ ችግር እየፈጠሩ ነው። በቅርቡ የጭነት ትራንስፖርት ክልከላ እንዲደረግ ምክንያት መሆናቸው ሳያንስ ሰሞኑን ደግሞ ለአንድ ኮሎኔል መገደል ምክንያት ሆነዋል ብለዋል። ባሳለፍነው ማክሰኞ በዚያው በትግራይ መቀሌ ከተማ ላይ የተገደሉት የህወሀት ወታደራዊ የመረጃ ክፍል ኃላፊው ኮሎኔል ካሳይ ወይም አዲ ዳአሮ ተመረዘው መገደላቸው ተገልጿል። ከጌታቸው ረዳ ጋር ግልጽ ልዩነት በመግባታቸው ምክንያት ከስራ ታግደው የነበሩትና በኋላ ግን በጄኔራል ታደሰ ወረደ ወደ ኃላፊነት የተመለሱት ጄኔራል ምግበይ ከሟቹ ኮሎኔል ካህሳይ ጋር ግልጽ ጥል ውስጥ ገብተው እንደነበር ምንጫችን ይገልጻል። እኛን ጠባጫሪ አድርገው ይስሉናል፣ ነገር ግን በእኛ ልክ ሰላም ፈላጊ የለም ሲሉ ሰሞኑን የተናገሩት ጄኔራል ምግበይ ሆኖም ትግራይን አንበረከካለው የሚል ከመጣ የትኛውን መስዋዕትነት እንከፍላለን እንጂ አንንበረከክም ማለታቸው ይታወሳል። ይህን ጨምሮ ሌሎችም የእነ ምግበይ ንግግሮች የስርቆት መደበቂያ ናቸው ሲሉ አቶ ጌታቸው መናገራቸው አይዘነጋም። አቶ ጌታቸው በትግራይ ስም እየማሉና እየፎከሩ ነገር ግን ዋና ስራቸው ወርቅ ዝርፊያ ነው ሲሉ መናገራቸው የሚታወስ ሲሆን በወቅቱም ምግበይ በቅርቡ ቦሌ ላይ የታሰሩት የሞንጆሪኖ ፍቅረኛ ኃይሌ ሊባኖስ እና ኮሎኔል ተወልደ በአቶ ጌታቸው የወርቅ ሌባ ተብለው መከሰሳቸው ይታወሳል። የጣና ቴሌቪዥን ምንጭ በኮሎኔሉ መገደል ዙሪያ በሰጠው አስተያየት ኮሎኔል ካሳይ ከጄኔራል ምግበይ ጋር የለየለት ጠብ የተጣለው ከሳምንት በፊት ነበር። በተለይም የጌታቸው ረዳ ቃለ ምልልሶች ላይ የተወነጀሉት ጄኔራሎችና ኮሎኔሎች በሌሎችም ላይ ጥርስ ነክሰውባቸው ቆይተዋል። በዚህ የተነሳም ለኮሎኔል ካሳይ መገደል ምክንያት የምናደርገው የአቶ ጌታቸውን ንግግር ነው ብለዋል። አቶ ጌታቸው ረዳ በቅርቡ በሰጧቸው ቃለ ምልልሶች ላይ ሶስት መሰረታዊ ሀሳቦችን አንስተው ከእነ ደብረ ጽዮን ቡድን ላይ የፖለቲካ ኃይል ሚዛኑን ወደ እሳቸው ለመሳብ እየሰሩ መሆኑን አመላክተው ነበር። የመጀመሪያው ሁሉን አሳታፊ የፖለቲካ ፓርቲ መመስረት ሲሆን በዚህ በኩል ስምረት የሚሏት ፓርቲያቸው ሁሉንም ትግሬዎች ለማቀፍ ቤቷ ክፍት መሆኑን ተናግረዋል። ሌላው በአቶ ጌታቸው የተነሳው ነጥብ የወታደራዊ አቅም ማሳደግ ሲሆን ሃራ ምድር ተብሎ በተመረጠ ቦታ ስልጠና እየወሰደ የሚገኝ ከፍተኛ ቁጥር ያለው ኃይል አለኝ ማለታቸው አይዘነጋም። ይህን ኃይል በግልጽ ከሚመሩት ወታደር አዛዦች በተጨማሪ እንደ ኮሎኔል ካሳይ አይነት ሰዎች ከጀርባ የሚደግፉትና የሚያበረታቱት መሆኑን የነ ጄኔራል ምግበይ ቡድን በክትትሉ እንደደረሰበት የጣና ቴሌቪዥን ምንጮች ገልጸዋል። በሶስተኛ ደረጃ የተቀመጠው የነ ጌታቸው ረዳ ምርኮስ ደግሞ የፖለቲካ ኃይል የሚያግዝ ኃይል ነው። ለዚህ ደግሞ እንደ ብልጽግና አይነት የሀብትም የሚዲያም የበላይነቱን የያዘ ቡድን እየደገፋቸው ሲሆን፣ ስልጠናና ልዩ ልዩ ጥቅማ ጥቅሞችን ያለስስት ለግሷቸዋል። እነዚህ ሶስት ጉዳዮች ደግሞ በትግራይ ክልል የሚኖረውን ወጣትና የነቃ ማህበረሰብ እየታደነ እንዲገደል ምክንያት እየሆነ መሆኑን ወጣቱ ተናግሯል። አቶ ጌታቸው ንግግራቸውን በይፋ ከመግለጻቸው በፊት ሊያስቡበት ይገባ ነበር የሚለው ምንጫችን ከዚህ በኋላ መቀሌ፣ አክሱምና እና አድዋ ላይ በርካታ የሞት ዜናዎችን ልንሰማ እንችላለን ብለዋል። ወደ ተከታዩ መረጃችን አለፍን። የብአዴን ደህናነኝ ጩኸት እና ያረጋ ከበደ ካፖርት። በጣም ደህናነኝ ጽንፈኛውን አዳክሜዋለሁ ሲል ሰሞኑን ብአዴን ብልጽግና የአሚኮ ካሜራ ባለሙያዎችን ስራ አብዝቶባቸዋል። የሰሞኑ የብአዴን ነገረ ስራ የግሪካዊውን ፈላስፋ ድርጊት ያስታውሰናል የሚሉት የፖለቲካ ተንታኞች ከቅርብ ሳምንታት ወዲህ የብአዴን ካድሬዎች ገቢያ እንደተላከ ልጅ ሩጫ ላይ ናቸው ሲሉ አሁናዊ ሁኔታቸውን ይገልጿቸዋል። አንድ ግሪካዊ ፈላስፋ ያገባት ሚስቱ በጣም ክፉ ነበረች ይባላል። በሆነ ባልሆነው ስለምትወቅሰው እያንዳንዱን ድርጊቱን ከእሷ ለመደበቅ ይሞክራል። አንድ ቀን ቤት ውስጥ ከአንደኛው ክፍል ወደ ሌላኛው ክፍል ሲንቀሳቀስ ተደናቅፎ ይወድቃል። በዚህ ጊዜ ጨቅጫቃዋ ሚስት ድምጿን ጎላ አድርጋ ምንድን ነው የወደቀው ብላ ጠየቀችው። ፈላስፋውም ካፖርት ነው የወደቀው ብሎ መለሰላት። በዚህ መልስ ያልተደሰተችው ሚስትም ታዲያ እንዴት በዚህ መጠን ድምፅ ሊያወጣ ቻለ ብላ ደግማ ስትጠይቀው ማምለጫ አልነበረውምና ከአፖርቱ ውስጥ እኔ ነበርኩ ሲል መልስ ሰጣት። ብአዴንም ሰሞኑን እንዲህ ነው፣ ክልሉ ወደመ እንጂ እኔ ደህና ነኝ እያለ ሚዲያዎችንና የስብሰባ አዳራሾችን አጨናንቋቸዋል። ተሰብሳቢው ክልሉ እኮ ያንተም ነው ብለው ሲጠይቁት ክልሉ ውስጥማ ጽንፈኛው ጽንፈኛውም አለ አብረና የወደም ነው ሲል የአህያ ውድቂያ ፖለቲካውን ይናገራል። በአማራ ሕዝብ ላይ እየደረሰ ካለው መጠነ ሰፊ ውድመትና ከፍተኛ ኪሳራ መካከል ከ40 ሺህ የማያንስ ቤት በመቃጠሉ ከ200 ሺህ በላይ ህዝብ ቤት አልባ መሆኑን ከ7 ሚሊዮን በላይ ተማሪ ከትምህርት ገበታ ውጭ መደረጉ በአስር ሺህ የሚቆጠር ህዝብ በድሮንና በከባድ መሳሪያ መገደሉን የወልቃይት ራያ ጠለምት ህዝብ ለዳግም ወረራ በጠላቶቹ እየሳተባቸውና አንዳንዶቹም በወረራ መያዛቸውን ለአረጋ ከበደ ካቢኔም ሆነ ለምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የሚያሳስባቸው አይደለም። የክልሉን ህዝብ ለመጠነ ሰፊ ጉስቁልና የዳረገውን ኦህዴድ መራሽ ጦርነት አስመልክቶ ህዝብን በዚህ ደረጃ እንደሚጎዳና የትውልድ ክፍተት እንደሚፈጥር ለብአዴን ሹሞች ከመንገር የድንጋይ ሾርባን ማዘጋጀት ይቀላል ሲሉ የፖለቲካ ተንታኞች ይናገራሉ። ተንታኞቹ ይቀጥሉና የ7 ሚሊዮን ተማሪዎች እጣ ፈንታ ነገ በህዝባችን ላይ የኤሊት ኢንፈርቲሊቲ ይፈጥራል ሲሉ ስጋታቸውን ይገልጻሉ። በዚህ ደረጃ እየወደመ ያለውን ክልል የሚመራው ያረጋ ከበደ ካቢኔ ግን ይህ ስጋትም ሆነ የታሪክ ተጠያቂ እንደሚያደርገው በፍጹም የሚታየው አይደለም። ከዚህ ይልቅ የብአዴን ጭንቀት ሰራዊቱ ከክልሉ ከወጣጣ አፈንታችን ምን ይሆናል፣ በባህር ዳር ጉዳይ የትኛው አካባቢ የተሻለ ይገባዋል፣ በመዋቅራችን ውስጥ የእንትን አካባቢ ተወካይ ቆጥሮ አንሶ የእንትኑ ግን በዝቷል እና ወዘተ የሚለው ጉዳይ ነው። ሰሞኑን ብአዴን ብልጽግና በፋኖ ብርቱ ክንድ የተደናገጠ ካድሬውን በየከተማው ሲሰበስብ፣ ኡዲድ በበኩሉ በከተማ መጥ ስጋት የከተማ ስብሰባ ላይ ተጠምዷል። ብአዴን ተደጋጋሚ ስብሰባዎችን በከፍተኛ አጃቢ እየታጀበ የሚያደርጋቸውን ስብሰባዎች ክልሉ ሰላም ሆኗል እያለ ትጥቅ ያነሱ ወጣቶችን የማማለል ስራ ጀምረዋል። ለዚህ እቅዱ መሳካት ደግሞ ሁለት አማራጮችን እየተጠቀመ ይገኛል። ከፍተኛ ቁጥር ያለው ሚልሻ በማሰልጠን መከላከያ ትቶት የሚሄደውን ቦታ መሸፈንና ከፋኖ በኩል ደግሞ እጃቸውን እንዲሰጡ ፋኖን ያልተቀላቀሉት ደግሞ ፋኖን እንዳይቀላቀሉ ማድረግ ላይ ተወጥሯል። በተለይም ፋኖን እጅ ለማሰጠት የተለያዩ መንገዶችን እየተጠቀመ እንደሆነ የገለጹት የጣና ቴሌቪዥን ምንጮች ከፍተኛ የገንዘብ ማማልያ እንዳዘጋጀ ተናግረዋል። በዚህ መልኩ ዕድሜውን ማራዘም ላይ የተጠመደውን ብአዴንን የታዘቡ የክልል ወጣቶች ሳያስበው ያለቃው ኮት መርዘሙን ዘንግቶታል ሲሉ ይሳለቁበታል። ያም ሆኖ ግን አንድ የማይካድ እውነት ግን መኖሩን አስተያየት ሰጪዎች ይናገራሉ። የአማራ ክልል በብዙ መልኩ የወደመ ቢሆንም ብአዴን ግን ካለፈው ዓመት ጋር ሲነጻጽር የተረጋጋ ምቾት ላይ ይገኛል። ለስልጣኑም ሆነ ለህልውናው የሚያሰገው ኃይል ቀንሶለታል ሲሉ የፋኖን አውናዊ ቁመና ይናገራሉ። ከሳምንታት በፊት ባህር ዳር ላይ ኮሪደር ልማት እየጎበኙ ፎቶ የተነሱት አቶ አረጋ አሁን ነገሮች ቀለል ብለውልኛል ሲሉ መናገራቸውን መዘገባችን ይታወሳል። ብአዴን በዚህ ደረጃ እፎይታ ውስጥ እንዲገባ ያስቻለው ደግሞ የፋኖ መሪዎችና የዲያስፖራ ማኅበራት የጎንዮች ትግል መሆኑን ምሁራን ይናገራሉ። ብአዴን ደግሞ የእሱ ስልጣን ደህና ከሆነ የክልሉ ህዝብ ደህና እንደሆነ ነው የሚያስበው የሚሉት ምሁራን በየከተሞቹ የሚደረጉ ስብሰባዎች ዓላማቸውም የክልሉን ገዢ ፓርቲ የስልጣን ዋስትና እንደተጠበቀ ለማሳየት ነው ብለዋል። በመጨረሻም የአሜሪካ መንግስት የብልጽግናውን ሹማምንት ያሳሰበ ውሳኔ ወሰንም አምባገነንና ጨቋኝ ገዢዎችን የሚፈታተን ውሳኔ መወሰኑን የአሜሪካ ውጭ ጉዳይ መስሪያ ቤት ወይም ስቴት ዲፓርትመንት መወሰኑን አስታውቋል። በማርኮ ሩቢዮ የሚመራው የአሜሪካ ውጭ ጉዳይ መስሪያ ቤት ትናንት ምሽት ይፋ እንዳደረገው የራሳቸውን ዜጋ የመረጃ አቀባይ የሚያደርጉ ባለስልጣናትን የአሜሪካ መንግስት ቪዛ ይከለክላል ብሏል። ምንም እንኳን የአሜሪካ ውጭ ጉዳይ ፖሊሲ የተመሰረተው በአሜሪካ የኢኮኖሚ ጥቅም ላይ ብቻ ያነጣጠረ በመሆኑ አምባገነን መንግስታትን ይደግፋል እየተባለ ቢታማም የማርኮ ሮቪዮ መስሪያ ቤት ግን የብልጽግናውን ስርዓት ቆንጮዎች ያስደነገጠ ሆኗል። ከአመታት በፊት አሜሪካ ቪዛ ሰጠችኝ ወይም ከለከለችኝ አይሞቀኝም አይበርደኝም ሲሉ አቶ ሽመልስ አብዲሳ መናገራቸው ይታወሳል። ሆኖም ከወራት በኋላ አሜሪካ ለመሄድ በተደጋጋሚ ጊዜ ኤምባሲ ሲመላለሱ ታይተዋል። ሀሳብን በነጻነት የመግለጽ መብት የቆምንበት መሰረታችን ነው ብሎ የሚያምነው የአሜሪካ መንግስት ትናንት የወሰነው ውሳኔ የብልጽግናውን ሊቀመንበር ጨምሮ የበርካታ ሀገራትን አምባገነን መሪዎች ያስጨነቀ ነው ተብሎለታል። የብልጽግናው አገዛዝ ከ40 በላይ ጋዜጠኞችን ያሰደደ ሲሆን ከአስር በላይ ደግሞ አስሯል። ሁለት ጋዜጠኞች መገደላቸውም ይታወቃል። በአጠቃላይ በአሁኑ ሰዓት በኢትዮጵያ ያለው ሀሳብን በነጻነት የመግለጽ መብት ከመቸውም ጊዜ በላይ የከፋ ነው ሲሉ የፖለቲካ ተንታኞች ይናገራሉ። ከኢትዮጵያ ቀጥሎ የደቡብ ሱዳን፣ የሶሪያ፣ የየመን፣ የሊቢያና የሶማሊያ ገዢዎችም ተመሳሳይ ዕጣ ፈንታ የተደቀነባቸው ሲሆኑ የኤርትራ የሱዳንና የኢራን ደግሞ ቀጣዮቹን ተራዎች የያዙ ናቸው። ሰሜን ኮሪያ ከሁሉ የከፋች ስትሆን፣ ኢትዮጵያ ተከታዮቹን ደረጃ ይዛለች። በሌላ ዜና የብልጽግናው አገዛዝ የቀድሞውን የህወሃት ጄኔራልና ኢታማዦር ሹም ሳሞራ ዩኑስን ወደ ኃላፊነት መልሰዋቸዋል። በ2010 ዓ ም ከኃላፊነትም ከውትድርና ዓለምም ተሰናብተው የነበሩት ሽማግሌው ጄኔራል ከሰባት ዓመታት ቆይታ በኋላ ወደ ብልጽግና መከላከያ ሰራዊት መመለሳቸው ታውቋል። አንጋፋው ጄኔራል በብልጽግና የሰጣቸው የኃላፊነት ቦታ ደግሞ አፋር ክልል ውስጥ ስልጠና እየወሰደ ያለውን የጌታቸው ረዳን ጦር ማሰልጠን መሆኑ ተነግሯል። ከሳቸው በተጨማሪም ሰሞኑን በብልጽግናው ሚዲያዎች ቀርበው ህወሓትን ከኤርትራ ጋር ጥምረት ፈጥሮ የሚወጋን ከሆነ ግንባር ገብቼ ፋልመዋለው ሲሉ የተናገሩት ጄኔራል ዮሐንስ ገብረ መስቀልም ተመሳሳይ ኃላፊነት እንደሰጣቸው ታውቋል። ክቡራትና ክቡራን የጣና ቴሌቪዥን ቤተሰቦች፣ ለሰዓቱ የተዘጋጁት መረጃዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን በዚሁ እንሰናበታለን። ጤና ይስጥልን።